ተመልካቾቻችን ከአዲስ ሚዲያ ኔትወርክ ወደ እናንተ እየደረሰ ያለው ልዩ የኢሬቻ በዓል ፕሮግራማችን አሁንም እንደቀጠለ ነው። የአደባባይ በዓሎቻችን እንግዲህ ከሀገራችን ባለፈ በአፍሪካም እንዲሁም ደግሞ በዓለም ቱሪስቶችን በመሳብ እያስተዋወቁ ባህላችንን ማንነታችንን ለማያውቀው ማህበረሰብ የምታስተዋውቅበት በሀገራችን በጣም ብዙ የአደባባይ በዓሎች አሉ። ከአደባባይ በዓላት አንዱ ዛሬ የተከበረ ያለው የኢሬቻ በዓል አንዱ ነው። የኢሬቻ በዓል እንግዲህ በአዲስ አበባ ሆራ ፊንፊኔ እንዲሁም በቢሾፍቱ ደግሞ ሆራ አርሰዴ ተብሎ የሚከበር ሲሆን ይህ የኢሬቻ በዓል ለፈጣሪ ክረምቱን ስላሸጋገርከን፣ ውሃው ስለጎደለ፣ ቤት ዘመዱ ስለተገናኘ በሚል የሚቀርብ የምስጋና የአደባባይ በዓል ነው። በጣም ብዙ ሰዎች ከተለያዩ አቅጣጫ በዓል ወደሚከበርበት አካባቢ አምረው ደምቀው አሸብርቀው ይመጣሉ። እንግዲህ ይህም በዓል ሞቅ ደመቅ ከሚያደርገው ነገር አንዱ አልባሳት ነው። በዚህ በኢሬቻ ባህል ምን የሚለበሰው አዳዲስ ዲዛይኖችስ ወጥተዋል፣ ምን አለ የሚለውን ደግሞ የተለያዩ አካባቢዎች ሄደን ቃኘት ቃኘት እናደርግና እኔና ጹብ በዓል ወደሚከበርበት ወደ ሆራ ፊንፊኔ ወደሚከበርበት አካባቢም ጎራ ብለን በዓሉንም የምንሳተፍ ነው የሚሆነው አብሮነታችሁ አይለን ተከታተል ናችሁ እንዴት እግዚአብሔር ይመስገን ደህና ናችሁ እንኳን ብራ ደረሰ። አለ የበዓል ድባብ። ገበያው እንዴት ነው? ቆንጆ ነው፣ ጥሩ ነው። እኔ ብዙ ጊዜ ቤ እንደዚህ ዓይነት ቦታ ሲመጣ በጣም የሚቸገረው ነገር ሁሉም ነው። ሁሉንም ነው የምወደው እና አንድ ጊዜ እንደውም ብያለሁ። ለክቼ ለክቼ ሁሉንም ወደድኩት እና ከሁሉም አንዳንድ አዋጅ ነው። በጣም ነው ሁሉንም ሲታይ መውሰድ ነው። ደ ክዝታሽታባላለሁ ያው የባህል ልብስ በስፋት ከዚህ በፊት የምታወቅበት የኦሮሞ የባህል ልብስ ነች። አሁን ደግሞ የብሄር ብሔረሰብን ጨምረን እየሰራን ነው። ሽያጭና ኪራይ ላይ ሲታዩ ራሱ በጣም ያምራል። የሁሉም ብሔር አለበት። ግን አሁንም ማሳያችሁ ያው ለእሬቻ ባህል ስለጠየቃችሁት ከዚህ ጋር እንጀምራለን። ይሄ የአርሲ ባህላዊ ልብስ እና የወለጋ እዚህ ጋ በቀይ ብቻ የምናየው ደግሞ ደሞ የኢሉ ነው። ኦኬ፣ ኢሉ ባቡር እዚህ ጋ ደሞ የምናያቸው የጉጂ ቀጣይ፣ ይሄ የራያ። ይሄም ጥለት ያው የጉጂ ነው ዲዛይን ተደርጎ የተሰራ ነው። እንዳዲስ በሸማኔ የሚሰሩት ይሰሩት እንደዚህ ወይስ በማሽን ነው

የባሌ ባህላዊ ልብስ ነው አዎ ጌጣጌጥ ምናምን ሲጨመር ደግሞ ሞር ቆንጆ አድርጎታል በጣም ያምራል ምንድን ነው ከሌሎች አካባቢ የባሌ ዲዛይን ለየት ያለ ነገር ያለው ያው የከለር ኮምቢኔሽኑ ጌጣጌጡ ጨሌዎቹ ምናምን በጣም ያሳምረዋል ያሳምረዋል ር ማትራማቀለማት አያናእግዲበጣም ይጠሩ ነበር። ቤግን እስካሁን በጣም በ የጉጂውንም ባሌውንም ሌላውንም በወድጃቸዋ በጣም ማለት ይሄኛው ከዚኛው የምትለው አይነት ነገር አይደለም። ሁሉም የራሱ የሆነ ቀለም የራሱ የሆነ ልዩ የሆነ የሚታይ ነገር አለው። በጣም ልብሶቹ ደማማ ቀለማት ያላቸው ናቸው። ያ ደግሞ ቶሎ አይንን ያዘ ማድረግ ነገር አለ። የምንድን ነው የለበስሹ? ይሄ የለበስኩት ልብስ የከሚሴ ባህላዊ አለባበስ ነው፣ ወሎ አካባቢ የሚለበስ ነው። ብዙ ጊዜ በበዓላት እንዲሁም ደግሞ በተለያዩ ፕሮግራሞች ላይ የሚለበሱ ናቸው። በይበልጥ ደግሞ በአሁን ጊዜ ማንኛውም ብሄር ብሄረሰብ የሚለብሰው በተለይ እሬቻ ላይ በተለያዩ የመስቀል ባህል ይሁን በምንም የሚለበሱ ናቸው። በጣም የሚያምሩ የሚያደምቁ ቲፒካል የሆኑ ባህሎች ባህላዊ ያለባበስ ነው። የባህል ልብስ ምርጫሽ ባህላዊ ወይስ ዘመናዊ? በይበልጥ ባህላዊ ልብሶች በዘመናዊ ተደርገው እየተሰሩ ነው በአሁኑ ሰዓት፣ ምክንያቱም ወጣቱም፣ አሮጊቱም፣ ህጻናቱም የሚለብሱት ስራ ቦታ መልበስ የሚቻል አይነት ተደርጎ እየተሰራ ስለሆነ በይበልጥ ባህላዊ ተች ያለውን ልብስ የትም የሚለበስ ልብስ ብለብስ ደስ ይለኛል። ተመልካቾቻችን እንግዲህ ፕሮግራማችን አሁንም እንደቀጠለ ነው፣ ወደ እናንተ መድረሱን ይቀጥላል። ከአዲስ ሚዲያ ኔትወርክ ልዩ የኢሬቻ በዓል ፕሮግራሞችን ነው ወደ እናንተ እያደረስን የምንገኘው። አሁን ደግሞ ከዚህ የምንመርጠውን አንዱን ይዘን ደግሞ ወደ ሌላው ቦታ እንሄድና በዛ ደግሞ ተመልሰን የምንገናኝ ነው የሚሆነው። ምን መርጠን እንደምንሄድ በሚቀጥለው ቦታ ላይ ደግሞ የምትመለከቱት ነው የሚሆነው። አሁንም አብራችሁን ቆዩ። ሰላም ነው። እንኳን አደረሰን። ዛሬ እንግዲህ እኛ ለኢሬቻ የሚሆኑን የባህል አልባሳትን እያየን ነው ተዘዋውረን በተለያዩ ቦታ። በአል ሲመጣ እንዴት ነው ዲዛይን የሚሆነው? ስራ አሪፍ ነው። በጣም ብዙ ሰዎች እያዘዙ ነው፣ እየሰራ ነው። እናንተ ምን ምን ልብሶች ነው በብዛት የሚገኙት? ምን አይነት ነው ስራዎች እዚህ የምንሰራው? እኛ ዲዛይን ነው፣ ኤሌጋንት የሆኑ ድሬሶችን እንሰራለን። ድሬስ ብቻ አይደለም ለወንዶችም የሚሆኑ አልባሳቶችን እናዘጋጃለን ማለት ነው። ግን የእኛ ስራ ለየት የሚያደርገው ምንድን ነው? የከስተመርን ሀሳብ ጠይቀን የሚፈልጉትን እንስፖ ከጠየቅናቸው በኋላ በእሱ መሰረት ስኬች አርገን እንሰራለን ማለት ነው ም እኔ ደግሞ እያዩ ልብሶችናእ ከባህሉ በተጨማሪ ሞደርኑ ነካ ያደረገ ዘመናዊ ተሻላቸው። እና እንዴት ነው አሁን ተጠቃሚ ሲመጣ እንዴት ነው የምትቀበሉት? አብዛኛው ሰውን ዲዛይን ነው የሚፈልገው። ድሮ እንዴት ነው ቲፒካል ብቻ ነው ሰው የሚፈልገው፣ ለክራይም ለተለያየ ፕሮግራምም። አሁን ግን እነዚህ ኤሌጋንት እኛ የምንሰራቸው ዲዛይኖች በጣም ብዙ ሰው ይፈልጋል ማለት ነው። እኛም መስራት የጀመርነው መጀመሪያ ከከስተመር ፍላጎት ተነስተ

ቸው ባህላዊም ከዛ ዘመናዊም ይዘት ያለቀቁ ቢሆኑ እንላለን። እና ምን አለ አማራጭ የምታሳየናት፣ ከዚህ በፊት ስኬች ያደረግናቸው ስኬቾች ስላሉ እነሱን ማየት እንችላለን። ሌላም ደግሞ ስኬች ልናደረግላችሁ እንችላለን ማለት ነው እነሱን ይን ለምሳሌ የአርሲ የአርሲ ነው የአርሲ ይባላል። በጨሌዎች በጌጣጌጥ የተጌጠ ነው። ከለሩም እንደዚህ ነው ማለት ነው። እና አክሴሰሪዎች አሉ። አዎ የአርሲ ልብስ ከሌሎቹ በጣም ለየት የሚያደርገው ብዙ አክሴሰሪዎች አሉ ማለት ነው። ይሄ አሁን የአርሲ ነው። ይሄ ሲንቄ ይባላል ሲንቄ ይባላል። ይሄ ደግሞ ጮጮ ይባላል ማለት ነው። ጮጮ ምን መያጃ ነው? ጮጮ ማለት ይሄ እቃ መያዣ ነው፣ እንደ ጌጥም ይጠቅማል። አደ ሴም ታይም እዚህ ውስጥ ይከፈታል ማለት ነው። የሚፈልጉትን ነገር ሴቶቹ ማስቀመጥ ይችላሉ ማለት ነው። እንደ ጌጥ ተለብሰው እንደዚህ፣ አብረው፣ አዎ ከዚህ ጋር ሲያዝ በጣም ያምራል ማለት ነው። ከለሩ ማች ስለሚያደርግ እዚህ ላይ የተጠቀሙት ከለርና ይሄ ነው። አዎ ተመሳሳይ ስለሆነ የራሱ ነው ማለት ነው። እኔ በጣም ከድሮ ሰዎች በጣም የሚገርመኝ ነገር ስለ ከለር ኮምቢኔሽን ምናምን ሳይማሩ፣ ለምሳሌ አስ ቴዎሪ ብናይ ግሪን ዋይት እና ሬድ አንድ ላይ በጣም የሚሄዱ ከለሮች ናቸው እና ያንን ሳያውቁ ይህንን በድሮ ጊዜ መስራታቸው በጣም የምናደንቀው ነገር ነው ማለት ነው። ይሄኛው ሲንቄ ይባላል። ሲንቄ ማለት ያገባች ሴት ናት። ላገባች ሴት ነው የሚሰጠው የምትሰጠው ደግሞ አችልም ይሄኛው ያገቡ ሴቶች ብቻ ናቸው የሚይዙት። ይሄኛውን የያዘችው እሬቻ ላይ አሁን ሬቻ ሲመጣ ሲንቄ ይዛ ፊት ለፊት ሴት ከሄደች ማንም አይቀድማትም፣ ማንም ጣልቃ አይገባትም ማለት ነው። አደ ሴም ታይም ሲንቄ ሲይዙ በጣም ትልቅ ትርጉም አለው ማለት ነው። የተጣላ ሰው ካለ አደ ሲንቄ ይህንን ይዛ መሀል ከገባች የሚጣሉ ሰዎች ራሱ ካሉ አይጣሉም፣ ጸቡ ይቆማል ማለት ነው። ለሴቶች በጣም ትልቅ ትርጉም አለው። ይሄ በገዳ ስርዓት በድሮ ጊዜ በዚህ በጣም ብዙ ነገሮች ይደረጉ ነበር ማለት ነው። ይሄኛው የጉጂ ነው፣ የጉጂ የወንድ ነው። ከዛ የሴቶቹ ደግሞ ይሄኛው ነው። ከደሩ ምናምን ማች አደራረጉ በጣም ያምራል ማለት ነው። የሸዋ ይታየ አላ ይሄኛው በጣም ይታወቃል። ይሄ የሴቶቹ ሴቶቹ የሚያደርጉት ነው። ይሄኛው ወንዶች የሚለብሱት እሱ ደግሞ ሴቶቹ ይሄን ደግሞ መቼ ሽኖዬና ጎቤ ሲኖር፣ አዎ በብዛት በቅርብ ጊዜም እንደ ይታወቃል። ቅርብ ጊዜ ነው ሽኖዬና ጎቤ ተከበሩ እና ያን ጊዜም በጣም በአዲስ አበባ ከተማ በጣም ብዙ ቦታዎች ስንንቀሳቀስ ይሄን አልባሳት የለበሱ ወጣት ወንዶችና ሴቶች ማየት የተለመደ ነበርና በተለይ በግሩፕ ምናምን ሲለበስ በጣም የሚያምር ነው። በጣም ይሄም አዎ፣ የራሳችን ዲዛይን ነው። ይሄ ከአርሲ አሁን ለምሳሌ የአርሲን መጀመሪያ ላይ እንዳየ ነው ከለሩን ነው የሰር ነው ማለት ነው። የአርሲ ከለር እንደዚህ ግሪን ዋይት እና ረድ ነው ማለት ነው። ስለዚህ ባህላዊ ተቹን ይዛችሁ ልብሱን ዘመናዊ ማድረግ ማለት ነው። አዎ ዘመናዊ ማድረግ ፕላስ ድሮ እነሱ የሚሰሩት ኖርማል እንደዚህ አይነት በጨሌ ነው የሚያጌጡት እንጂ ጥልፍ የሚሰራበት አልነበረም። የኛ ዩኒክ የሚያደርገው ጥልፍ ተሰርቶበታል። ፕላስ ደግሞ ከለሩንም ጠብቀናል። ታችሁን ጠብቋል ማለት ነው። ጌጦች ምናምን አሉበት። የዲዛይኒንግ ሙያ ላይ እና ምንድን ነው ኢንስፓየር ስ ያደረገ እነዚህ ባህላዊ ነገሮችን ለመስራት ባህላዊ ነገር ለመስራት ብዙ ነገሮች ኢንስፓየር ያደርጉሻል እ አሁን ለምሳሌ ኢንስፓየር ያደረገኝ የሆነ ስታድጊበት ያየሻቸው ያደግሹ ካልቸር ስላለ ያንን ካልቸር ደግሞ ወደ አሁን ሞደርን ዲዛይን የውጭውን ካልቸር ምናምን ስለምታይ አንድ ላይ አድርገሽ ከአሁኑ ዘመን ጋር እንዲሄድ ማድረግ ቻለሽ እና ያ ነው ንስፓየር ያደረገኝ ማለት ነው ይሄ የባህላዊ እና የዘመናዊ ኮምቢኔሽን ለማምጣት ግን አትቸገሩም ወይ እንዴት ነው ያለው ነገር ለምሳሌ ይሄኛውን ዲዛይን አሁን ካየን የኛ ዲዛይን ስለሆነ እዚህ ላይ ማውራት እንችላለን ማለት ነው ይሄኛው ከለሩ ያባገዳ ነው ማለት ነው ጥቁር አለ ቀይ አለ ከዛ ነጭ አለ ማለት ነው ከዛ ይሄ አሁን ማርኬት ላይ የለም ይሄኛው ጥለት ብዙ ጥለት ማርኬት ላይ የምናገኛቸው አሉ ይሄ ግን በራሳችን ዲዛይን አሰርተን አሸምነን ይሄ ዲዛይን ወጥቶ ከዛ እንደዚህ በአማረ መልኩ ይሰራል ማለት ነው። ሰው ይሁን ሞደርን ልኩ አለ። የሆነ የምናውቀው ኤሌጋንት የሆነ ወይ ደግሞ ዘመናዊ የሆነ አይነት ልብስ አለው። ግን ደግሞ ጥለቱ ደግሞ ትክክለኛ የባህሉ ወይ ደግሞ የአባገዳ የምንለው ጥለት ነው። ሞደርንም ነው አደ ሴም ታይም ለተለያዩ ፕሮግራሞች ምናምን መጠቀም ትችላለች። ለኢሬቻ ምናምን መልበስ ትችላለች። ካልቸራልም ነው ሞደርንም ነው ማለት ነው። አንድ ልብስ እኔ አርፎበታል እና በጣም ብዙ ይን ይሄ ነው መሰለኝ በጣቱ ደስ ይላል እስቲን ካተቀበለ ይሄ የሀረርጌ ነው። ቲፒካል የሆነ የሀረርጌ ልብስ ነው በጣም ያምራል። ይሄ በተለያየ ዲዛይን ይሰራል።

ግሬሱ እዚህ ጋር ነው ያለው። እስቲ ስለ ሻጎዬ ልብስ ንገረን። ብርቱካን የተለያየ ነው። ፍሩት ነው የሚሸጡት እነሱ ሀረርጌ ውስጥ እስከ ዛሬ ይለበሳል ማለት ነው። እና በጣም የሚያምር ልብስ ነው። ይሄ ሰበታ ይባላል። እዚህ ውስጥ ሴቶች እንደ ሰበታ ማለት በአማርኛ መቀነት ነው። እዚህ ጋር ያስሩታል። ፕላስ፣ በዚህ በኩል በዚህኛው በኩል ብር ምናምን የተለያየ ነገር ያስቀምጣሉ። መቀነቱ ለምንድን ነው የሚጠቅመው? አይወጣም፣ ወደ ታች አይወድም፣ እንዳይወድቅ ያደርጋል። ለብዙ ፐርፐዝ ነው የሚጠቀሙት ማለት ነው። እቺኛ ወተት ማስቀመጫ ነች። ወተት ያስቀምጡበታል፣ ያጓጉዙበታል። ለዛ ነው የሚጠቀሙበት ማለት ነው። ወደሱ ስንመጣ ደግሞ ይሄኛው ጩቤ ይባላል በኦሮምኛ ለምድ ነው የሚጠቅመው፣ እራሱን ለመከላከል ወንዶ ፕላስ፣ ወደ ሐረርጌ አካባቢ በጣም ሙቅ ስለሆነ ነው እንደዚህ አድርጎ የሚለብሱት ማለት ነው። ድሬዳዋ፣ ሐረር አሁን ሙቀት አደለ? ሺቲ ነው ብዙ ጊዜ የሚለበሰው እና የወንዱም እንደዚህ ቀለል ተደርጎ ሱሪ ያልሆነበት ምክንያት እንደዚህ ነው ማለት። ስለዚህ ልብሶቹ የአካባቢውን የአየር ሁኔታ ይጠቁማሉ ማለት። አዎ፣ በጣም በጣም ወድጄዋለሁ። ከለርፉል ነው በተለይ እነዚህ ጌጣጌጦቹ አብረው አሉ ምናምን የሴቶቹ የወንዶቹ ዋለ ምናምን ነገር እና ግሬስፉል ነው በጣም በየአካባቢው። ከቅድም ጀምሮ የተለያየ አካባቢ ልብሶችን እየዳሰስን ነበር። በእርግጥ ያላየናቸውን በአጋጣሚ ያላገኘናቸውም ይኖራሉ። በጣም ቆንጆ ናቸው ሁሉም ልብሶች፣ የራሳቸው የሆነ ባህል የሚያስተላልፉት መልእክት ያው እንደተረዳነው ነው፣ ከሆነ እዛው አካባቢ ያሉ የማህበረሰብ ክፍሎችን ሊወክሉ የሚችሉ ለምሳሌ ይሄ የለበስነው ልብስ ወደ ድሬዳዋ ወደ ሀረርጌ መስመር ወይዘሩ ሙቀት መሆኑን አይተናል። ቅድም ደግሞ ያየናቸው ጋቢ የጉጂ ደግሞ ጋቢ ነው፣ ወይዘሩ እዛ አካባቢ ቀዝቃዛ ስለሆነ ከዛ ጋር የሚሄድ አለባበስ ነው ያላቸው እና ቅድም ደግሞ ስትነግረኝ በጣም የገረመኝ የከለር ኮምቢኔሽን ናቸው ወይ ቀለማት ጥምረታቸው እንኳን አሁን ላይ ዘመኑ ላይ ያለ የዲዛይኒንግ የፈጠራው እውቀት የደረሰበትን ሳይጣረስ ያንን የሆነ ይዘቱን ጠብቆ መቆየቱ በጣም ደስ የሚል ነው። ተመልካቾቻችን እንግዲህ እስካሁን እየተከታተላችሁት የምትገኙት እጅግ ያማረ የደመቀ ኢሬቻን የተመለከተ የአልባሳት ቅኝታችን ነው። በጣም ቆንጆ ቆንጆ አልባሳትን ተመልክታችኋል። እኛ እዚህ ሆነን የትኛውን እንደምንመርጥ በጣም ተቸግረናል። በእርግጠኝነት እናንተም በቤታችሁ ያያችኋቸው ልብሶች በሙሉ የአይን አዋጅ እንደሚሆንባቸው አንጠራጠር። መጽ ቤት በዛ ላይ ኢሬቻም በዓል ላይ ሁሉም ሰው ደምቆ ነው የሚታየው። ደግሞ እንደዚህ ሸብረቅ ብለን አምሮብን በኢሬቻችን እያሳለፍን እንገኛለን። እውነት ነው። በተለይ በኦሮሚያ አካባቢ የሚገኙ ነዋሪዎች ከየአካባቢው ሲመጡ የራሳቸውን ቀለም የራሳቸውን ባህል የራሳቸውን አልባሳት ጌጣጌጥ መዋቢያ ይዘው ይመጣሉ እና በዓሉ በራሱ ያለው ይሄ የቀለማት ልዩነት ጥምረቱን በተቻለ መጠን የበለጠ ድባብ እንዲኖረው ረድቶታል ብዬ አስባለሁ። መቼም ሁሉም ሰው አንድ አይነት ከለር ሲሆን አይስበውም። የተለያየ ነገር ሲሆን ግን በጣም ለእይታ ማራኪ ነው ይሄ ከቱሪዝም አንጻር በተለይ ኢትዮጵያ እንደ ኢሬቻ ያሉ ትልልቅ የአደባባይ በዓላት በዩኔስኮ ለማስመዝገብ በጣም ጥረት እየተደረገ ያለበት ወቅት ነው። አዎ በጣም ብዙ ጥረቶች ይካሄዳሉ። እነዚህ ጥረቶች መጥተው የሚመለከቷቸው ቱሪስቶች የሀገር ውስጥም የዓለም አቀፍም ቱሪስቶች ሲመጡ በደንብ የሚያስተውሉት ነገር ነው ብዬ አስባለሁኝ። እዚህ የነበረ ቆይታ በጣም ቆንጆ ነበረ። በጣም ቆንጆ ጊዜ አሳልፈናል። ጎበዝ ባለሙያ ነበር። እኛም መጣችሁ፣ መታችሁ፣ ስላያችሁን እንደዚህ ልብሶቻችንን አንድ በአንድ ሪቪው ጉያይሬቶ